ሰላም ሰላም፣ ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ቆይታችኋል? በዛሬው ዜናችን አጫጭር ስፖርታዊ ዘገባዎችን ወደ እናንተ ይዘን መተናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን በትህትና እንጠይቃችኋለን። እንግዲህ ወደ መረጃዎቻችን ስናልፍ ጊዜው በአውሮፓ ሀገራት ላይ የዝውውር መስኮት የተከፈተበት ሰዓት ነው። ብዙ የአውሮፓ ክለቦች ታላላቅ ክለቦች በዝውውር ገበያ ላይ ራሳቸውን በስፋት እያጠናከሩ ያሉበት ሰዓት ነው። እነኝን አጫጭር መረጃዎች ወደ እናንተ እናደርሳለን። እንግዲህ ወደ ሊቨርፑል በምንመጣበት ሰዓት ሊቨርፑሎች የፍሎሪያን ዊርትዝን ዝውውር ከባየር ሊቨርኩሰን በ150 ሚሊዮን ዩሮ አጠናቀውታል። ዛሬ ጠዋት ላይ ፋብሪዞ ሮማኖ መረጃውን ሂር ዊጎ በማለት አጋርጡናል። እንግዲህ አጠቃላይ አዱንስን ጨምሮ ይሄ ዝውውር 150 ሚሊዮን ዩሮ የተከፈለበት ዝውውር እንደሆነ ነው ፋብሪዞ ሮማኖ የዘገበው። ሊቨርፑሎች ከተጫዋቹ ጋር ከሁለት ሳምንት በፊት በጥቅማጥቅም ጉዳይ ስምምነት ላይ ደርሰው ነበር። ዛሬ ደግሞ ከባየር ሊቨርኩሰን ጋር ያደረጉትን ስምምነት በድል አጠናቀውታል። እንግዲህ ፍሎሪያን ዊርትዝ በ150 ሚሊዮን ዩሮ ወደ ሊቨርፑል ያደረገው ዝውውር እንግዲህ በእግር ኳስ ታሪክ የምን ጊዜውም ሶስተኛ ውዱ ፈራሚ ያደርገዋል። ከዚህ በፊት እንደሚታወቀው ኔይማር ጁኒየር ከባርሴሎና ወደ ፒኤስጂ በ220 ሚሊዮን ዩሮ ተዘዋውሯል። ኪሊያን እምባፔ ከሞናኮ ወደ ፔስጂ በ180 ሚሊዮን ዩሮ ተዘዋውሯል። ሶስተኛ ደረጃ ላይ የሚቀመጠው ፍሎሪያን ቨርትዝ ከባየር ሊቨርኩሰን ወደ ሊቨርፑል በ150 ሚሊዮን ዩሮ ተዘዋውሯል። ከዚህ በፊትም እንግዲህ ኮቲኒዮ ከሊቨርፑል በተመሳሳይ መልኩ ወደ ባርሴሎና በ145 ሚሊዮን ዩሮ በመዘዋወር አራተኛ ደረጃ ላይ ይገኛል። ከዛ በአምስተኛ ደረጃ የሚገኘው ዦዋ ፍሊክስ ከቤኒፊካ ወደ አትሌቲኮ ማድሪድ ያደረገው ዝውውር 126 ሚሊዮን ዩሮ እንደተከፈለበት ይታወሳል። ስለዚህ ፍሎሪያን ቨርትዝ እንግዲህ በእግር ኳስ ታሪክ ከተፈጸሙ ውድ ዝውውሮች ውስጥ አንዱ ሆኖ ተጠናቋል ማለት ነው። ይህን መረጃ ያጋራን ፋብሪዚዮ ሮማኖ ነው። ወደ ባርሴሎና መረጃዎች በምናልፍበት ሰዓት ባርሳዎች እንግዲህ ኢቫን ፔርሲችን አስ ፍሪ ኤጀንት በነፃ ዝውውር ከፔሲቪ ለማስፈረም እያሰቡ እንደሆነ ዛሬ ጠዋት ላይ ፋብሪዚዮ ሮማኖ መረጃውን አጋርቶናል እንግዲህ መረጃውን መጀመሪያ ያወጣው ሙንዶ የሚባለው የታዋቂው ጋዜጣ ነው እንግዲህ ሙንዶን በመጥቀስ ነው ፋብሪዚዮ ሮማኖ ባርሳዎች ኢቫን ፔርሲችን አስ ፍሪ ኤጀንት በነፃ ዝውውር ከፔሲቪ ለማስፈረም እያሰቡ እንደሆነ የነገረን ባርሳዎች በዩናይትድ እጅግ ሲፈለግ የነበረውን የኢስፓኞሉን ግብ ጠባቂ ዣን ጋርሺያን በ25 ሚሊዮን ዩሮ የአምስት ዓመት ኮንትራት በማስፈረም በእጃቸው አስገብተውታል። እንግዲህ ባርሳዎች የውል ማፍረሻውን በመክፈል ነው በረኛውን የግላቸው ያደረጉት። ተጫዋቹ የሕክምና ምርመራውን በማጠናቀቅ ኮንትራቱን ፈርሟል። መረጃውንም ፋብሪዚዮ ሮማኖ አጠናክሮ ዘግቦታል። ወደ ሪያል ማድሪድ መረጃዎች በምናልፍበት ሰዓት ላይ ልክ በዚች ቀን ጁን 11 በዛሬው ቀን ከ16 ዓመት በፊት ሪያል ማድሪዶች ክርስቲያኖ ሮናልዶን ከማንቸስተር ዩናይትድ የዓለም የተጫዋቾች የዝውውር ሪከርድ በሆነ ሂሳብ በ80 ሚሊየን ሚሊዮን ፓውንድ ማስፈረማቸውን አረጋግጠዋል እንግዲህ ሮናልዶ በ9 ዓመት የሪያል ማድሪድ ቆይታው በ438 ጨዋታ 450 ጎሎችን በማግባት የሪያል ማድሪድ የምንጊዜውም ከፍተኛ ጎል አስቆጣሪ መሆን ችሏል እንግዲህ ሮናልዶ በሪያል ማድሪድ ቆይታው ሁለት ላሊጋ ሁለት ኮፓ ዴልሬ ሁለት ኮፓ ሱፐር ኮፓ አራት ቻምፒዮንስ ሊግ ሁለት የዩፋ ሱፐር ካፕ ኤንድ ሶስት ክለብ ወርልድ ካፕ ክብሮችን ማሳካት ችሏል። እንግዲህ በዓለማችን ላይ ከተፈጸሙ እጅግ የምንጊዜው ምርጡ ፈራሚዎች መካከል ክርስቲያኖ ሮናልዶ አንዱ ነው። መረጃውንም ፋብሪዚዮ ሮማኖ አጋርቶናል። በተያያዘ ዜና ከሪያል ማድሪድ ጋር እንግዲህ ጃቢ አሎንሶ በሪያል ማድሪድ ቤት ይሄንን ቋሚ አሰላለፍ መጠቀም ይፈልጋል ሲል ኮፕ የተባለው የስፔኑ ተነባቢ ጋዜጣ ዘግቦታል። እንግዲህ ፋብሪዚዮ ሮማኖም ኮፕን በመጥቀስ መረጃውን አጋርቶናል። እንግዲህ በረኛ ላይ ኮርቶዋ ነው። በተከላካይ ስፍራ እንግዲህ በራይት ባክ ላይ ትሬንት አሌክዛንደር አልኖርድን ይጠቀማል። እንግዲህ መሃል ላይ ሴንተር ባክ ላይ እንግዲህ ሮዲገር እና ሚሊቶ ከሁለቱ ይመርጣል። ከዛ ሆይሰን አለ እና ካሬራስ ወይም ደግሞ አልቫሮ ፈርናንዴዝ የሚባለው በማንቸስተር ዩናይትድ አካዳሚ የነበረው እና ወደ ቤኒፊካ ተሽጦ የነበረው ልጅ እንግዲህ ሪያል ማድሪዶች እንዳስፈረሙት ይታወቃል። ወደ አማካይ ቦታ ስንመጣ ቹዋሜኒ ቫልቨርዴ፣ እንግዲህ አዲሱ ፈራሚው አርጀንቲናዊው ፍራንኮ ማስታንቱኖ እና ቤሊንጋምን ይጠቀማል ተብሎ ይገመታል። በአጥቂ ስፍራ ላይ እምባፔና ቪኒ ጁኒየርን ይጠቀማል ተብሎ ይገመታል። እንግዲህ መረጃውን ፋብሪዚዮ ሮማ ነው ዘግቦታል። ዣቢ አሎንሶ ፍራንኮ ማስታንቱኖን ከተቀያሪ ተጫዋቾች እንደ አንዱ ሳይሆን በቋሚ አስራ አንዱ እስከሚጀምሩ ቁልፍ ተጫዋቾች አንዱ ሊያደርጉት እንዳስፈርሙትና ለዛም እንደሚፈልጉት ኮፕ ዘግቦታል ሲል ፋብሪዞ ሮማኖ ተናግሯል። ማለት ነው እንግዲህ አጠቃላይ መረጃውን ፋብሪዞ ሮማኖ በትዊተር ገጹ ወይም በኤክስ ገጹ ላይ አጋርቶናል። ወደ ናፖሊ መረጃዎች በምንሸጋገርበት ሰዓት ላይ ናፖሊዎች ኪቫን ዲብሪያንን ወይም ኬዲቢ በመባል የሚጠራውን የማንቸስተር ሲቲውን የምንጊዜም የፕሪሚየር ሊጉ ሌጀንድ ተጫዋችን ማስፈረማቸውን ፋብሪዞ ሮማኖ ሂር ዊጎ በማለት እንግዲህ አረጋግጦልናል። ኬዲቢ ለሕክምና ምርመራ ሐሙስ ቀጠሮ ተይዞለታል እንግዲህ የማራዘም አማራጭ ያለው የሁለት ዓመት ኮንትራት ናፖሊዎች ለኬዲቢ እንደሰጡት እንግዲህ ተገልጿል። ኬዲቢ አሁንም ቢሆን በትልቅ ደረጃ መጫወት የሚችል አቅም ያለው ሲሆን ናፖሊዎችም ይህንን ምርጡ ፊርማ ብለው ጠርተውታል። እንግዲህ መረጃውን ፋብሪዚዮ ሮማኖ ዘግቦልናል። ወደ ጋላታ ሳራይ መረጃችን በምናልፍበት ሰዓት ላይ ጋላታ ሳራይ የሌሮሳኔን ፊርማ በነፃ ዝውውር እንደሚያገኙ እርግጠኞች ሆነዋል። የጋላታ ሳራዩ ፕሬዝዳንት የሌሮሳኔን እሺታ እንዳገኙና ተጫዋቹን ወደ ክለባቸው እንደሚያመጡት እርግጠኞች እንደሆኑ ተናግረዋል። ድርድሩ የቀጠለ ሲሆን፣ ሌሎች ክለቦችም የሳኔን ፊርማ ለማግኘት እየሞከሩ ወይም እየሰሩ ያሉበት ሁኔታ ነው ያለው ፋብሪዚዮ ሮማኖ ይህንን መረጃ አጋርቶናል። ከማንቸስተር ዩናይትድ ጋር የተያዘው ሌላኛው መረጃ ደግሞ ምንድነው? ማንቸስተር ዩናይትዶች በዘንድሮ የዝውውር መስኮት በንቃት ለመሳተፍና የፕሮፊት ኤንድ ሰስተናብሊቲ ሩል ወይም ደግሞ ፒኤስአር በመባል የሚታወቀውን የእንግሊዝ የእግር ኳስ አካላት ያወጡትን ሕግ ለማለፍ እንግዲህ ዩናይትድ ሬድ ፉትቦል የተባለ መቀመጫውን ዩኤስኤ ያደረገ ካምፓኒ ይጠቀማል ተብሏል። እንግዲህ ማንቸስተር ዩናይትድ ፒኤልሲ እንደ ፒኤልሲ በኒውዮርክ ስቶክ ማርኬት ላይ ተመዘገበ በኒውዮርክ ስቶክ ማርኬት ላይ ሬጂስተር የተደረገ ካምፓኒ እንደሆነ ይታወቃል። እንግዲህ ፒኤስአር ወይም ደግሞ የእንግሊዝ ፉትቦል የሚያውቀው ይህንን ፒኤልሲ ነው። እንግዲህ ዩናይትዶች ሕጉን ባልተጣረሰ መንገድ እንግዲህ ፋይናንስ ሪሊዝ በማድረግ በክረምቱ የተጫዋቾች ዝውውር የሩብን አሞሪም ስኳድ ለማጠናከርና ክለቡን ባሳለፈው ዓመት ካሳለፈው አስከፊ የውድድር ዘመን እንግዲህ በሚቀጥለው ዓመት ተወዳዳሪ ቲም ለመገንባት የራሳቸውን መንገድ በመቀየስ ሬድ ፉትቦል የተባለ መቀመጫውን ዩኤስ ያደረገ ካምፓኒ በመጠቀም በዚህ ካምፓኒ በኩል ፋይናንሻል ትራንዛክሽኖችን በማስተላለፍ የፒኤስአር ህጉን ሳይነካ ተጫዋቾችን ለማስፈረም እየሞከሩ እንደሆነ ተዘግቧል። እንግዲህ በዚህም ሁኔታ የማቲያስ ኩኛን ዝውውር ያጠናቀቁትን በዚሁ መንገድ ነው የሚባለው። እንግዲህ መረጃውን ዛሬ በብሬኪንግ ኒውስ መልክ እስካይ ስፖርት ዘግቦታል። እንግዲህ ከዩናይትድ ጋር የተያዘው ሌላኛው መረጃ ደግሞ የኒሱ ግብ ጠባቂ ማርሲን ቡልካ የአንድሬ ኦናና ለመተካት እንደ አማራጭ ከተያዙ በረኞች መካከል አንዱ ነው። ተጫዋቹ ለፒኤስጂ በውሰት ተሰጥቶ ነበር፣ ነገር ግን አሁን የሚገኘው ሌላኛው የሰር ጂም ራትክሊፍ በሆነው በፈረንሳይ ክለብ በኒስ ነው። እንግዲህ ኒሶች ተጫዋቹ ላይ የ20 ሚሊዮን ፓውንድ ዋጋ ለጥፈውበታል። ሌላኛው ከዩናይትድ ጋር ተያይዞ የተነገረው መረጃ የስፖርቲንግ ሊዝበኑ ፕሬዝዳንት ፍሬድሪኮ ቫንዳራስ እንግዲህ ለቪክተር ዮኮሬ ዝውውር 60 ሚሊዮን ፓውንድ ሲደመር 10 ሚሊዮን ዩሮ አዶንስ ቢቀርብልን አንቀበልም ብለዋል። እንግዲህ ትናንትናም ይህን መረጃ እንዳጋረዋችሁ ፒኤስሲጂዎች ስፖርቲንግ ሊዝበኖች ከዚህ ተጫዋች ዝውውር እስከ 85 ሚሊዮን ዩሮ እና ከዛ በላይ እንደሚጠይቁ ነው የተዘገበው። በዚህም ምክንያት ቪክተር ኮሬጅ በራሱ የገቡለትን ቃል ስላፈረሱበት ከክለቡ ኃላፊዎች ጋር ግጭት ውስጥ እንደገባ ትናንትና ዘግበን ነበር። እንግዲህ ዛሬ በወጣው መረጃ ደግሞ የስፖርቲንግ ሊዝበኑ ፕሬዚዳንት ፍሬድሪኮ ቫንዳራስ ለቪክተር ዮከሬ ዝውውር 60 ሲደመር አስር ቢቀርብልን አንቀበልም ብለዋል። መረጃውን ቤን ጃኮብስ አጋርቶታል። ወደ ማንቸስተር ሲቲ መረጃ ስናልፍ እንግዲህ ማንቸስተር ሲቲዎች የዝውውር መስኮቱ ከተከፈተ ገና 11 ቀን ቢሆነውም ጁን አንድ ነው እንግዲህ እንደሚታወቀው ዝውውር መስኮቱ የተከፈተው ዛሬ ጁን 11 ነው። ማንቸስተር ሲቲዎች ከወዲሁ አራት ተጫዋቾችን ለማስፈረም ተስማምተው አራት ተጫዋቾችን በእጃቸው አስገብተዋል። እንግዲህ እነኚህን አራት ተጫዋቾችን ለማስፈረም ሲቲዎች ወደ 180 ሚሊየን ፓውንድ አውጥተዋል። ሪያን ቼርኪን ከሊዮን ነው ያስፈረሙት፣ እንግዲህ 21 ዓመቱ ነው። ራይን ኤይት ኑሪን ከወልቭስ ነው ያስፈረሙት በ37 ሚሊዮን ፓውንድ፣ 24 ዓመቱ ነው። ማርከስ ቤቲነሊ ከቼልሲ የፈረመ ሶስተኛ ተጠባባቂ ግብ ጠባቂ ነው፣ እንግዲህ 33 ዓመቱ ነው። ቲያኒ ሬንደርስን ደግሞ ከኤሲ ሚላን ያስፈረሙት 26 ዓመቱ ነው። እንግዲህ ማንቸስተር ሲቲዎች ከዚህም በኋላ ስኳዳቸው ለማጠናከር እንግዲህ በዝውውር ገበያው ላይ በስፋት ይንቀሳቀሳሉ ተብሎ ይጠበቃል። ወደ ማርሴይ መረጃችን በምናልፍበት ሰዓት ላይ የኦሎምፒክ ደማርሴ ኦሎምፒክ ደማርሴ በዩናይትድ አካዳሚ ያደገውን ኤንጅል ጎሜዝን ከሊል ለማስፈረም ተስማምቷል። ፋብሪዞ ሮማኖ መረጃውን ሂር ዊጎ በማለት እንግዲህ አጋርቶናል። ኤንጅል ጎሜዝ እስከ 2028 የሚያቆየውን ኮንትራት ከማርሴ ጋር ይፈራረማል ሲል ፋብሪዞ ሮማኖ በኤክስ ገጹ ወይም በትዊተር ገጹ መረጃውን አጋርቱናል። ሌላኛውና የመጨረሻው መረጃችን እንግዲህ ቼልሲዎች ራሂም ስተርሊንግን የውሰት ውሉን ከአርሰናል አጠናቆ ወደ ቼልሲ በሚመለስበት ሰዓት ላይ አሁን ከሳምንታት ወይም ከጥቂት ቀናት በኋላ ክለብ ወርልድ ካፕ ይካሄዳል። እንግዲህ ቼልሲ በዚህ ውድድር ላይ ተሳታፊ ነው። ስለዚህ ራሂም ስተርሊንግን ይዘውት ለዚህ ውድድር እንደማይሄዱና ከስኳዳቸውም እንደቀነሱት እንግዲህ ዛሬ በብሬኪንግ ኒውስ መልክ ፋብሪዞ ሮማኖ ዘግቦታል። እንግዲህ ውድ አድማጮቻችን ለዛሬ የነበሩን ስፖርታዊ መረጃዎች እነኝን ይመስላሉ። እንግዲህ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን በትትናን ጠይቃቸዋለን። እኛም እንደዚህ አጫጭር መረጃዎች ትኩስ ትኩስ መረጃዎች ሲኖሩ በቶሎ ወደ እናንተ የምናደርስ ይሆናል። ስለነበረን ቆይታ እናመሰግናለን። መልካም ቀን